እኛ ሲጀመር እኮ የሚሰማን አጣን እንጂ ቀድመን ተናግረናል። ሰው ሳልሳ ዳንስ ደንሶ እዛ ጋር እራት ተገባብዞ ወይን ተጎንጭቶ ዝም ብሎ መለየት አለ ማለት ያኔ ማይሆነውን ማይሆነውን ይኸው ሚስጥራቸው ወጣ ወጣ ወይ ግ ሰላም ሰላም ውድና የተገበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። ባይዘዋ የባለፈውን ሳልሳ ዳንስ ሳስበው ስቃለው ሁሉ ጊዜም ማለት ነው። ና አይ ምን መሰላችሁ፣ ትናንትና በሶሲ ኮልታፍ ቤት፣ ባለፈው ጊዜ ደግሞ ብሩኬ ምን አለ? እንዴት ሆቴል ይዘህ ምናምን ምናምን ብላችሁ እንዴት ትጠረጥሩኝ ያላችሁ ብሎ ሁለት መቶ አርባ ሰው ላይ ሁለት መቶ ሺህ አርባ ሰው ላይ አርባ ነው ምናምን ሺህ ምንደዛ አለ። እንደ እሱ ተከታዮች የቡሩኬ እንደዛ እዛ ኦዲየንስ ላይ አናታቸው ላይ እስክስታ እስክስታ ነው የወረደባቸው። ዛሬ የራሳቸው የሶሲ ዘመዱ ነው። ምንድን ነው ይሄ ሰውዬ? አይሮኑ አላጣራው ምን እንደሆኑ ጭራሽ ሚስጥራቸውን እንዳለ አወጣ። ሶስና ድንጋጤዋ አትንገሩኝ አትንገሩኝ፣ የጭንቅላቷ ሂማንሄር ሄር ብር ብሎ መጥፋት ነው ከራሷ ላይ በቃ የቀረው ማለት ነው ውዶቼ። እንዴ አንተ ብሩኬ ምን ሆነህ ነው ምንድነው? ፈስ ያለበት ዝላይ አይችልም። እንዴት እንደዛ አስጠረጥሩኛላችሁ አላችው? ወይ እሺ፣ ዛሬ ሰውየው ምን አለ፣ ሰውየው ምን አለ መሰላችሁ፣ ውዶቼ? አስፈላጊ ከሆነ የያዙትንም ሆቴል ምናምን ቦታ መጥቀስ ይቻላል አለኮ። እንደገና ደግሞ እናንተ እዛ ጋር ተለጣጥፋችሁ ምናምን ነገር እዛ ስደነሱ ነበረ። እኔ ባይኔ እኮ አይቻለሁ ምናምን አለ። እንዲህ እኛም በአይናችን አይተናል እሱን ቪዲዮ። ነገር ግን የያዙበትን ሆቴል ምናምን ነገር ያደሩበትን ሆቴል ብቻ ነው ያላይ ነው፣ እሱን ብታሳየን ጥሩ ነው ካይህ ማለት ነው። ያው ዝም ብሎ ሰውየ ስም አያጠፋም። ግን እኛም ያለምንም ያኔ ብሩኬና ሶስና በዛን ሰዓት ላይ አብሮ ነበሩ እንደውም አብረው አድረዋል የሚባል መረጃ ደርሶን ትክታክ ላይ ብላይ አውርተን እኔም አንዷ ነኝ አውርተን ነበረ። ይሄ የማይካድ ነው። ከዛ ኖ ኖ እኔ አላወረሁኝም፣ እንጂ ያወሩት ሌላ ናቸው። እኔ ግን ትክክለኛ መረጃ ነው ወይ ይሄ ስል፣ አዎ ትክክለኛ መረጃ ነው፣ ራሷ ሶሲ በላይ ተናግራለች ምናምን ነገር እዛ ጋ ብለው ነበረ። ልጆች ይሄንን ቮይስ ሪከርድ ደግሞ ለቡሩኬ ልከውለት ያንን ከዛ የላኩለት የእሱ ባልቴቶች ናቸው። እህት መሳይ አስመሳዮች። ከዛ ያንን የሰማ ብሩኬ እንዴት እንደዚህ ትጠረጥሩኛላችሁ? ብሎ እስክስታን የወረደው እና ዛሬ ደግሞ በአካል ያየ ሰውዬ፣ እዛ በቦታው የተገኘ ሰውዬ የት ሆቴል እንዳደሩ የት እንደያዙ ሆቴሉን አድራሻ መናገር እኮ የአያቅትም ምናምን ነገር ካስፈለገ ብሏል። ሶሶስና ደግሞ በጣም ነው ቆሌዋ የተገፈፈው እና ምንድነው ቀድሞ ደግሞ ብሩኬን ባለፈው ጊዜ እንዴት እንደዚ ትሉኛላችሁ? ብሎ ቶሎ የተናገረው ስሜ ከመጥፋቱ በፊት ከሌላ ሰው ከመውጣቱ በፊት ይሄ እኔ ቀድሜ አፋቸውን ማሳዝ አለብኝ ብሎ ነው ሄደ። ሂድ መልስ ስጥ፣ ሄድ መልስ ስጥ። አንደኛዋ መልስ ስጥ የምትለው ያቺ ዜድ የብሩክ እህት ነኝ የምትለዋ ቁልፋፍ ጥልፍልፍ እግር ማለት ነች። ቤተሰቦቿን የረሳች አሁን እሷ እሷ ነች ለምን እንደዛ እንዳልኩኝ ልንገራችሁ ውዶቼ ጌታን እግዚአብሔር ምስክሬ ለእኔ ኢንቦክስ መታ ምን አለች መሰላችሁ አንቺ የእንትን ልጅ የታውቂያለሽ ብሩኬ ሆቴል ማደሩን የታውቀሽ ነው የት ሰምተሽ ነው እንደዛ ብለሽ ስሙን የምታጠፊው ብላ ሰድባይ ነበር ለእኔ ማለት ነው እኔ አሁን ላይ ብሎክ አድርጊያታለሁ ለምን የምትልከው የሃይሚን ፎቶ አበላሽታ ነው የምትነግረኝ ነገሮች ደግሞ በቃ የሆነ በቃ እኔ ነ አናድዳለው እያለች። ሲጀመር እኮ ኦልሬዲ እኮ ብሩኬ ብሩኬ እኮ ለነዜድ እኮ ነግሯቸዋል። ሃይሚን እንደማይፈልጋት ነግሯቸዋል። ነግሬያቸዋለ ሃይሚን አይፈልጋትም በቃ እኔና ሀይሚ ስራ ነበር ስራ ነበር። እሷን አልፈልጋትም ብሎ ለነ ዜድ ነግሯቸው እነ ዜድ ደግሞ ኦልሬዲ ለእኔ ነግራኝ፣ ባለፈው ነግሬያቸዋለሁ ቪዲዮ ሰርቼ። ስለዚህ ምንም የሚያስገርም ነገር አይደለም። ይሄ ብሩኬ ከሶሲ ጋር አደረ፣ ጨፈረ፣ ምናምን ምንም አያስገረምም። ሀይሚ እንደማይፈልጋት እዛ ጋር ስለተናገረ ማለት ነው። ሶ ለምን በሀይሚ ላይ እቃቃ ተጫወተ? ነው የሚያስገርመው፣ ለምን የማይሆን ተስፋ ሰጣት የሚለው ነገር ስናስበው ያናድደናል፣ እንደ ሴት ማለት ነው። በጣም ያናድደናል። ይሄ ፓርት እንጂ ሌላው ነገር ይሄ ሌላው ነገር ሌላው ነገር እኔ ትናንት እንዳይሰማሁት ላይብ ላይም የተወራ ነገር ነው። ለእኔ የተነገረኝ እኔ በቦታው ስላልተገኘኝ ብሩኬ ሶስናን ጋራ የእውነት ፍቅረኛ እንደሆኑ ላይብ ላይ እየተወራ ነው የተነገረ የእውነት ፍቅረኛ እንደሆኑ ተወርቷል። ውዶቼ ላይብ ላይ ያልነበራችሁ ይሄን ነገር ያልሰማችሁ ሰዎች ካላችሁ ማለት ነው ላይብ ላይ የእውነት ፍቅረኛ እንደሆኑ፣ ይሄ ነገር ደግሞ በጣም እንዲነቃባቸው አይፈልጉም አሉ ምናምን ነገር እና የእውነት ፍቅረኛሞች ናቸው ተብሏል። እና ያሳዝናል። ማለት ሀይሚ ሴት ልጅ ነች። የሴት አንበሳ ለዛውም፣ የሴት ጀግና ለዛውም በእሷ ላይ እንደዚህ ጢባጢቤ መጫወት ተስፋ መስጠት ብሩኬ ፈጣሪ የስራ ኒስትክ እኛ ሳንሆን ገሃነብ ትገባላችሁ እሳት ትገባላችሁ፣ የዓለም ጦርነት አለ እሳት ትገባላችሁ ምናምን እያልክ እኛ ላይ ስታሟርት ነበረ። አንተነህ እሳት የምትገባው። እኛ ምን አድርገን እሳት እንገባለን? እኛ በሀይሚ ላይ ቃቃ አልተጫወትን። አንተ ነ በሀይሚ ላይ ቃቃ የተጫወትከው። እኛ ምን አደረግን? አንተ ለምን እንደዛ አደረክ? ለምን እንደዛ አልክ? ለምን እንደዚህ ሰራህ? ለምን ስለ ሰው ተስፋ ትሰጣል? የማይሆን ተስፋ ተብለ ተወቀስክ እንጂ ምንም አልተደረክም። አለቀ። እንደዛ ሰውን ማለት ልክ አልነበረም። ለማንኛውም ግን በጣም ያሳዝናል። በጣም ገና ብዙ ነገር ትሰማላችሁ። ሀይሚ ዝም ብላ አይደለም ከምድር ተነስታ አይደለም ብሩኬን እንለያ ያለችው፣ በቃ ባይኖ ያየችው ነገር አለ፣ ደስ አላላትም። ብሩኬ ደግሞ ከሶስና መለየት አይፈልግም። እንዲህ ብሩኬ ከሶስና ተለይ ብትሉት፣ ከላይ ብትሉት ሞቱን ይመርጣል እንጂ ሶስናን ማጣት አይፈልግም። ሶስናም እንደዛው ብሩኬን ማ እኔ ከምርጥ ጓደኛ መለየት አልፈልግም፣ ከፈለክ ገደል ግባ እኮ ብላለ ዳንኤል። ይሄ ለምን እንደዛ ያለች ይመስላችኋል? በብሩኬ ከባድ እምነት አላት። በቃ ከዳኒ ይበልጥ ብሩኬን ነው የምታምነው ማለት ነው። ለብሩኬ ነው ልቧ የበለጠ፣ ለዳኒ የማስመሰል ነው። አራት አመት ሙሉ ዳኒ ሶስና እቃቃ ተጫውታባለች ማለት እኮ ነው። አንተ ግን በጣም ምርጥ ሰው ነህ ዳኒ። እውነት ዳኒ ምርጥ ሰው ነው። በዚህ አጋጣሚ እኔ የሆነ የሆነ ነገር ተናግረው ነበረ በጣም ይቅርታ ማለት ፈልጋለሁኝ ዳኒን ማለት ነው። ይቺ ሶስና ግን በሴት ልጅ ላይ እንደዚህ አንቺ ራስሽ አስመሳይ ነሽ። ሀይሚ ዳኒን ቼክ አታደርገውም። ሲጀመር ማለት የምፈልገው ቅዱስና ሀይሚዬ ወደፊት እናንተ ግን አስመሳይ ናችሁ አስመሳዮች እኔ እዚጋ ሳልሳ ደንስ ዘን ሰው አይለያዩም ሰው ምናምን ነገር ብዬስ ቀድሜ ተናግሬ ነበረ። የራሳችሁ የራሳችሁን ሀሳብ ማለት መስጠት ትችላላችሁ። የእኔ ሀሳብ ይሄን ይመስላል።